አሰላሙ አለይኩም ወረህመቱላሂ በረካቱ። ቤተሰብ እንዴት ናችሁ? እኔ ደህና ነኝ አልሐምዱሊላህ። እናንተም በያላችሁበት ሰላም ሁኑ። በአዲስ ቪዲዮ ተመልሼ ወጥቼ ነው ዛሬ። በነገራችን ላይ ማለት ነው አንዳንድ ጊዜ ዩቱብ ላይ ስዘዋወር አንዳንድ የሚያስቅ ቪዲዮ ሳይ ያው እንዳልካችሁ ብዙዎቻችሁ ታውቃላችሁ ቻናሉ ሞኔታይዝ ሊሆን ጫፍ ላይ ደርሷል እና የሰው ቪዲዮ ላለማስገባት ነው እንጂ የሪያክሽን ቪዲዮ ሰራበን አበን ነበር እና ጀማል ማለት ነው ወላሂ አንዳንድ ጊዜ ማለት ነው የጀማል ነገር በቃ የሆነ አንድ የሆነ ዘመር ነበረኝ እና ኢትዮጵያ በቃ ሚስቱ በቃ ሁልጊዜ እንደ ዝም እንጭቅጭቅ ነው የሚያረጋት፣ በቃ እና ወያይድ ለያዩ ወይ ወይ አብረው ፍቅር አይኖሩ እንደዝም ብለው እንደተቸካቸኩ ብዙ ጊዜ ኑረዋል። እና ቆይ ጀማል ግን ማለት ነው እኔ ማለት አንዳንድ ጊዜ ይሄ ሚዲያ ይሄ ገንዘብ ምናምን፣ በእርግጥ እነሱ ምናልባት አውቀው ሊሆንም ይችላል፣ እየተጠቀሙም ሊሆን ይችላል። ብዙ ብቻ ያው እንግዲህ እነሱ ናቸው የሚያውቁት፣ እነሱና ላ ናቸው የሚያውቁት። እና አንዳንድ ጊዜ ግን ሚዲያ ላይ የሚወጣና የማይወጣ ና ማለት ፕራይቬትም ይሆን አለ ሚዲያ የሚወጣ አለ። ምንም ባለትዳር ቢሆኑ ምንም የሚዲያ ሰው ቢሆኑ እንዲሁ ግን ይሄ ሚዲያ ማለት ማለት ሁሉንም በቃ ሁሉም ነገር ሚዲያ ነው የሚወጣው እና ለምሳሌ እነሱ ጥቅም ወይንም ገንዘብ ወይንም የራሳቸው እንትን አላቸው። ግን ቢሆን ቢሆንም በተለይ በተለይ ጀማል በጣም ብዙ ጥፋት እየጠፋ ነው በጣም በጣም ብዙ ጥፋት እያጠፋ ነው። አሁን አንድ ቪዲዮ ላይ በእርግጫ ሲላት ይታያል። ደግሞ እኮ ልጆቻቸው ፊት በተለይ ሴት ልጅ በቃ ታገባቸው ነው፣ ሁሌ ከጎናቸው ናት የምታየው። ቆይ ለልጅ የልጅ አእምሮ ደግሞ ሚሞሪ ማለት ነው። አሁን የልጅ አእምሮ ህነ በቃ ሁሉ ነገሩን ባእምሮዋ ነው ቀረጣ የምትይዘው ማለት ነው። እና ለልጅህ ምን እያስተላለፍክ ነው? ምንስ እያዬ ነው? እንደው ሌላውም ሚዲያው እንዲ ያለ ይሁንና እንደውም አንዳንድ ጊዜ አባቶቻችን በፊት ሚስቶቻቸው ጋር አንዳንድ ነገር ምናምን ሲሆኑ ውጣ ብለው አባረው እነሱ ጉዳያቸውን ተነጋግረው ጨርሰው ከዛ በኋላ ነበር ወደ ቤታቸውም የሚመልሱን ማለት ነው እና እፊታችን ተጣልተውም ምናምን አይቆይም። ዝም ነው የሚሉት ራሱ ማለት ነው እና ይህን ነገር ምናልባት እውነት ቤተሰብ አላየው እያለ ነው ቪዲዮህን፣ የእሷንም ያንተንም፣ እንደዚህ ስታደርጋት ስታመናጭቃት በመቶ ሺህ በሁለት መቶ ሺህ በሚታይ ሚዲያ ላይ በእርግጫ እያልክ ወይጃ፣ ተጨማለቂ እንዲህ አትበይ። ቃላቶችን እንኳን ምረጥ። እኔ በጣም እኔ በነገራችን ላይ እኔ ብዙ እንደዚህ አይነት እንትን ማለት አልወድም ግን ጀማል በጣም እየተሳሳክ ነው። በጣም እየተሳሳክ ነው። ክብር የሚባል አለ። ለሰው ልጅ ክብር አለ። የራሱ የትዳር የሆነ ክብር አለው የተለየ የሰው ልጅ በራሱን ችሎ ክብር ነው። በዛ ላይ ደግሞ ሴት ልጅ፣ ሴት ልጅ ማለት በቃ የተለየ ክብር ናት። ወላይ የመጀመሪያ ሴት ስትሆን እናት ናት። ሴት እናት ስትሆን ሚስት ናት። ሚስት ስትሆን ደግሞ እንደ ሚስት የምታዝንልህ ናት። ሴት ልጅ ደግሞ የተከበረች ናት። እና በቃ እንደዚህ አይነት እኔ ምንም ማለት እንደ ያለብኝ አላቅም። የሰው ልጅ እኮ እሺ፣ ለብቻ ሳንገላታት ግን እያሳጣሀት ነው። ይችን ልጅ ለምሳሌ ቤተሰብ ሊያዩ ይችላል፣ ጓደኛ ሊያዩ ይችላል። ክብር የሚባል ነገር አለ። አንቺማ ባልሽ እንደዚህ እያረገሽ፣ እንደዚህ እየስደበሽ፣ እያንቋሽ የሚባል እኮ ነገር እንኳን አለ ማለት ነው። ለራስህ ሚስትህን ስታከብር አንተ ትከበራለህ ነው ምለው። ሁለተኛው ቪዲዮ የአህመድ አህሙ ዩቱብ እንግዲህ ይሄን ልጅ እኔ የማቀው በመልካም ስራው በጥሩ እንትኑ ነው የማቀው ና መቼም ይሄ ዶራል፣ ይሄ ስራ፣ ይሄ ዩቱብ በጣም ከምንም በላይ ሰዎችን እያሳሳተ ወደ አላደለ ነገር እየወሰደ ነው። እና ምንም ተመካክረው ቢሆንም ተደዋውሎ ምናምን ነው የሚመጡት። እንግዲ በነገራችን ላይ ይሄ ፕራንክ ምናምን እንደዚህ እገሌ እንደዚህ አለ፣ እገሌ እንደዚህ፣ እገሌ ታሰረ፣ እገሌ ጥላው ሄደ፣ እገሌ ጥላው መጣ፣ ወሰደው። በቃ በነገራችን ላይ ሌላ ስራ የላቸውም በቃ እንደዚህ ነው። ሌላ የሆነ ነገር ፈጥረው ምናምን መስራት እሱ አይስሩም፣ ፈጠራቸው። እገሌ ላይም እገሌ ለትመለስ ተለያየ፣ እገሌ ላይም መለሰ፣ እገሌ እንደዚህ ብሎ መጣ ነውና፣ አህሙ እኔ በነገራችን ላይ የሰው ልጅ በመልካም ስራው ብዙ ሲሰራ የቆየ ልጅ ነው። ዛሬ ግን ይሄ አላዛር የሚባለው ልጅ ጋራ የእሱን ፍቅረኛ ትሆን ብቻ ብንትሆን እጅ ለእጅ ተያይዘው ሴት አልሰልምም የሚል ሰውየ የሌላ እምነት ተከታይ የሆነ ልጅ እጇን ይዞ ፀጉሯን አበጥራ የመመጣ ሴት በቃ ነው ማለት ነው። እና ወደ የት ይሄርን ነው? ገንዘብ እኮ ዱኒያ ናት። ይቺ ዱኒያ ምናልባት ዛሬ በመቶ ሺ በሺ የሚቆጠር ገንዘብ ሊመጣልን ይችላል፣ ሊያስደስተን ይችላል። ግን እመኑኝ፣ ውስጣዊ ሰላም ያለው ደስታ አይደለም። ሰላም ያለው ደስታ የሚኖረው ከወንጀል ርቀን የምንሰራው ስራ ነው። ምንም ዩቱብ ሴት ጋር ካልሆነ እይታ የለውም እንኳን ቢሉ፣ ይሄ መተሻሸቱ ይሄ መያያዙ ይሄ ምን ማለቱ ቢቀረሱ ምን ችግር አለው? ዝም ብለው ማውራት ምናምን አይችሉም በርቀት ርቀታቸውን ጠብቀው እና ብዙ የገረመኝና ብዙ የታዘብኩት ነገር አለ። ብቻ ለሁላችንም አላህ ሂዲያውን እንዲሰጠን ድዋ ማድረግ ነው። በነገራችን ላይ አሁን ኢትዮጵያ ያሉ ዩቱበሮች በቃ እይታም የሚኖርላቸው እንዲዛ ስለመሰለኝ እገሌ እገሌን ከዳው፣ እገሌ ድብቅ ነገር ተገኘበት፣ በቃ እንደዚህ ነው፣ ፕራንካቸው እንደዚህ ነው። ብቻ አላህ ለሁላችንም ትክክለኛውን ሂዲያ ቶበት በዙ ሁኔታ ላይ የማንንም ማጅነብ ሴት እንደጨበጥን እንደተሻሸን ሰከረተል ሞት ቢመጣ መጨረሻችን የከፋ ነው የሚሆነው። ሞት ምን ላይ እንደሚመጣ እናቅም። በተለይ ሙስሊሞች እንደዚህ አይነት የወረደ ቦታ ሆነው መቀላቀሉ መገናኘቱ በያገራችን ጉዳይ ቢሆንም ግን በተወሰነ መልኩ እንኳን እስልምናችንን ባናስደፍርና ባን እንትን ባንል የተሻለ ነው ብዬ አምናለሁኝ። ለማንኛውም ብዙ አዘበዘብኩ። የዛሬው ቪዲዮ ይህን ይመስላል። ሰላም አሌይኩም ወረህመቱላሂ ወበረካቱሁ። ላይክ ሸር ማድረግ እንዳይረሳ። በሌላ ቪዲዮ እስከምንገናኝ ቸር ሰንብቱልኝ።